ሰላም ወዲያ ኢትዮ ቤተሰቦች፣ እንዴት ውላችኋል? አብዛኞቻችሁ ከስተመሮቻችን የምታነሱት አንድ ጥያቄ አለ። እሱም ምንድን ነው? ዶሮዎቻችን ይነካከሱብናል፣ ምክንያቱ ምንድን ነው? ምን ላድርግላቸው? የሚል ተደጋጋሚ ጥያቄን አስተውለናል፣ እና በዛ መሰረት መልስ ልሰጣችሁ መጥቻለሁ። ዶሮዎች የሚነካከሱበት ምክንያት ሁለት ምክንያት ሊሆን ይችላል። አንደኛ ተፈጥሯዊ ባህሪያቸው። የዶሮዎች በተፈጥሯቸው የመነካከስ ባህሪ አላቸው። ሁለተኛ ደግሞ ከስትረስ የተነሳ ሊነካከሱ ይችላሉ። ስለዚህ ኖርማልና አብኖርማል የሆነ ቢሄቪየር ነው ማለት ነው። መነካከስ ኖርማል ቢሄቪየራቸው እንዴት ነው? አንደኛ ዶሮዎች እያደጉ ሲሄዱ ዶሚናንሲን ለማሳየት ወይም አንዱ ዶሮ ከሌላው እንደሚበልጥ ለማሳየት ይነክሳል ሌሎችን፣ ወይም ይነካከሳሉ ራሳቸውን የላቁ እንደሆኑ ለማሳየት ወይም ያሉበት ግዛት የኔ ነው አይነት መልእክትን ለማስተላለፍ ማለት ነው፣ በተፈጥሮ ይነካከሳሉ። ከዛ በተጨማሪ ደግሞ ላባቸውን መቀየር ሲፈልጉ ይነካከሳሉ፣ ከላያቸው ላይ ለማራገፍ ሲፈልጉ ማለት ነው። ሶ በተፈጥሯቸው፣ ተፈጥሯዊ ባህሪያቸው ዶሮዎች እርስ በርስ ይነካከሳሉ። ሁለተኛው ደግሞ አብኖርማል ባህሪ የመነካከሳቸው አብኖርማል የሚሆንበት ሁኔታ ምንድን ነው? ከስትረስ የመነጨ መነካከስ ይሄ አብኖርማል ነው። ከስትረስ ስንል ብዙ ዝርዝሮች ከስሩ አሉት። ለምሳሌ ከምግብ እጥረት የተነሳ የሚጠጡት ውሃ በቂ ካለመሆኑ የተነሳ ያሉበት ኮንዲሽን ሳይመቻቸው ሲቀር መተፋፈግ ሲኖር መሬቱ ንጽህናውን ያልጠበቀ ሲሆን እነዚህ ስትረስድ የሚያደርጋቸው ኮንዲሽኖች ሲኖሩ እርስ በርስ ይነካከሳሉ። ስለዚህ ምንድነው ከእናንተ የሚጠበቀው? ማድረግ ያለባችሁ ኖርማል ነው አብኖርማል ነው የሚለውን ቼክ ማድረግ ማለት ነው፣ ከእናንተ የሚጠበቀው እሱ። እንዴት ነው ቼክ የምታደርጉት? አንደኛ ንጽህናቸው የተጠበቀ ነው ወይ? ቤቱ ይበቃቸዋል ወይ? ፍሪሊ ሙቭ ማድረግ ይችላሉ ወይ የሚበሉት ምግብ በቂ ምግብ አላቸው ወይ? የሚጠጡትስ መጠጥ ወይም ውሃቸው በቂ ውሃን ያገኛሉ ወይ? እነዚህን አረጋግጡ። ስትረስ የሚያደርጓቸውን ኮንዲሽኖች አስወግዱላቸው። በቂ ብርሃንና በቂ ንፋስ እንዲያገኙ አድርጓቸው። ብርሃንን መቀነስ ስትረስ ከስትረስ ጋር ስለሚያያዝ ነው ብርሃን ቀንሱላቸው ብለን የምንመክረው ቀንሳችሁም ግን ሜቢ ላይተው ይችላል ምክንያቱም የስትረስ የሚያደርጋቸው ኮንዲሽን ሌላ ሊሆን ስለሚችል ወይ ከምግብ ጋር የተያያዘ ወይ ከውሃ በቂ ካለማግኘት ጋር ወይ ከቤቱ ንጽሕና ጋር የተገናኘ ሊሆን ስለሚችል ማለት ነው። ከዚህ ባለፈ ደግሞ የሚኔራል ዴፊሸንሲ በምግባቸው ውስጥ ሲኖር ምንም እንኳን በቂ ምግብ ቢያገኙም ግን ምግቡ በሚኔራል ያልበለጸገ ሲሆን የመነካከስ ባህሪ ያሳያሉ። በተለይ የካልሽየም ዴፊሸንሲ ሲኖርባቸው ማለት ነው። ያንን ደግሞ በምን መለየት እንችላለን? የካልሽየም ዴፊሸንሲ ሲኖር እንቁላል ጣይ ዶሮዎች ከሆኑ እንቁላላቸው ሼሉ በጣም የሳሳ ሊሆን ይችላል። ወይም ደግሞ ሼል የሌለው ሊጥሉ ይችላሉ። ከዛ በተጨማሪ ደግሞ የመንቀጥቀጥ ባህሪ ያሳያሉ። ለመተንፈስ መቸገር፣ መንቀጥቀጥ፣ እነዚህ ምልክቶች የካልሽየም ዴፊሽንሲ ሊሆኑ ይችላሉ። ስለዚህ ካልሽየምን በምግባቸው ውስጥ መጨመር አስፈላጊ ይሆናል ማለት ነው። ከዚህ ውጭ ግን እንደ ምክር በሳምንት አንዴ ወይ ሁለቴ ኤሌክትሮላይት ገዝታችሁ በምግባቸው ውስጥ ወይም በውሃቸው ውስጥ ብትሰጧቸው መልካም ነው። ከመኗቸው በተጨማሪ በሳምንት አንዴ ኤሌክትሮላይት ቢያገኙ ክፋት የለውም፣ ይጠቅማቸዋል። ስለዚህ አሁን ባልኳችሁ መሰረት ኖርማል ቢሄቪየር ነው ወይስ አብኖርማሉን ነው እያሳዩ ያሉት የሚለውን ለዩና፣ ስትረስድ የሚያደርጋቸውን ነገር አሁን ካልኳችሁ ዝርዝሮች አንጻር ለዩላቸው። በዛ መሰረት አስተካክሉ። አሁንም ለውጥ ከሌለ ኮንታክት አድርጉ። መልካም ቀን ይሁንላችሁ።